ባለፈው ቅዳሜ ሰኔ ሰባት ቀን 2017 በሸራተን ትልቅ ጉባኤ ተካሂዶ ነበር። እኔም የታደምኩበት ነበረ። እናም ለ17 ዓመት ያህል ስጠብቀው የነበረ ጉባኤ ነው። የኢትዮጵያ የሪል ስቴት አልሚዎች ማህበር እንግዲህ በይፋ ተመስርተዋል፣ አባላቶቹ በተገኙበት ማለት ነው። ለኢንዱስትሪው እውነቱን ለመናገር ትልቅ ስኬት የሚባል ለደንበኞችም ቢሆን ለአልሚዎችም፣ ለህግና ፖሊሲ አውጪዎችም ቢሆን በጣም ትልቅ አስተዋጽኦ አለው። በዚህ ጉባኤ ላይ እንግዲህ በዋናነት ሲነሱ የነበሩት ጉዳዮች ከኮንስትራክሽን እና ፋይናንስ ጋር የተያያዙ ጉዳዮች ነበሩ። ከተግዳሮቶቹ ትልቅነትና ጥልቀት አንጻር ተገቢ ነው። ነገር ግን እንደ ተጨማሪ ደመኛውንና አልሚውን የሚያገናኙ ትልቅ ድርሻ ያላቸውን የሽያጭ አማካሪዎችም መዘንጋት የለባቸው። ምክንያቱም አገር ምድሩን በማስታወቂያና በሽያጭ የተቆጣጠሩት እነሱ ስለሆኑ። ማለት እንደ እኔ ለዚህ ሙያም ትልቅ ትኩረት የሚያሻው ይመስለኛል። ምክንያቱም ትክክለኛ መረጃን በማቀበል ፕሮፌሽናሊዝምን ለማበረታታት ሲባል ይህን ስራ ለሚሰሩ ባለሙያዎች ከመንግስት ወይም ለዚህ ጉዳይ ተብሎ ከተመሰረተው ከዚሁ የሪል ስቴት ማህበር የፍቃድ ወይም የብቃት ማረጋገጫ ሰርቲፊኬት ቢሰጥ መልካም ነው ላሉ። ከዚያም በስራቸው ላይ ፕሮፌሽናሊዝምን ተከትለው ሳይሰሩ ሲቀሩ ማስጠንቀቂያ መስጠት ከዚያም ደግሞ ካላሻሻሉ እያስጠነቀቁ ሄዶ እስከ ሰርተፊኬቱን እስከ መንጠቅ ድረስ የሚደርስ እርምጃ እና ማስተካከያ ሁኔታዎች ግን ይፈጠሩ። መልካም። በአልሚ በኩል ደግሞ በማህበሩ በኩል ወይም በመንግስት አካል ለህዝብ ክፍት በሆነ ሲስተም የእያንዳንዱ የሪል ስቴት አፈጻጸም ደረጃ ቢሰጥ ወይም ሬቲንግ ሲስተም ቢዘጋጅ በጣም መልካም ነው። በተለይ ለቤት ገዢዎች ኢንፎርምድ ቾይስ እንዲያደርጉ ያግዛል። አልሚዎችም እዚህ ደረጃ ላይ ለመቀመጥ ሲሉ፣ ተመራጭ ለመሆን ሲሉ ሳይዘናጉ የበኩላቸውን እንዲያደርጉ ያደርጋል። ቴንኪዩ።